በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በመስከረም 26 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት በዘተፈነወ ገብርኤል መልአክ ሀበ ዘካርያስ ወፍልሰተ ስጋሁ ለአቦሊ ወበርባራ ወዮለያና ሰማዕታት። ዘነግ ምስባክ፣ መዝሙር 18 ከቁጥር 8 እስከ 9። ትእዛዙ ለእግዚአብሔር ብሩህ ወያበርህ አእይንተ ፈሪሃ እግዚአብሔር ንጹህ ወያሃዩ ለዓለም ፍትሑ ለእግዚአብሔር ጽድቅ ወረት ህቡረ። የቅዱስ ማቴዎስ ወንጌል ምዕራፍ ስድስት ከቁጥር 22 እስከ 25 ያለው ኃይለ ቃል እንዲህ ይላል፣ የሰውነትህ መብራቱ ዐይንህ ነው። ዐይንህ ብሩህ ቢሆን ሰውነትህ ሁሉ ብሩህ ይሆናል። ዐይንህ ግን ታማሚ ቢሆን ሰውነትህ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም፣ ያለዚያ አንዱን ይወዳል ሁለተኛውንም ይጠላል፣ ወይም ለአንዱ ይታዘዛል ለሁለተኛውም አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 1 እስከ 11 ያለው ኃይለ ቃል እንዲህ ይላል። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ የኃጢአትንም ምጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ የእምነታችንንም ራስና ፈጻሚውን ኢየሱስን እንከተለው። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና፣ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን እስኪ ያስቡት። ገና አልጸናችሁምና ደማችሁን ለማፍሰስ እስክትደርሱ ኀጢአትን ተጋደሏት፣ አሸንፏትም። ተስፋችሁን የምታገኙባትን ትምህርትም ወደዷት። እንደ ልጆችም ከእናንተ ጋር ልጄ ሆይ፣ የጌታን ቅጣት አታቃልል፣ በሚገስጽህም ጊዜ አትድከም። እግዚአብሔር የሚወደውን ይገስጻልና የሚወደውንም ልጅ ሁሉ ይገርፈዋል፣ ብሎ የሚነጋገረውን ምክር ረስታችኋል። ቅጣታችሁን ታገሱ፣ ልጆች እንደመሆናችሁ ይወዳችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትሆኑ ዲቃሎች እንጂ ልጆች አይደላችሁም። በስጋ የወለዱን አባቶቻችን የሚቀጡን እኛም የምንፈራቸው ከሆነ እንግዲያ ይልቁን ለመንፈስ አባታችን ልንታዘዝና ልንገዛ በሕይወትም ልንኖር እንዴት ይገባን ይሆን? እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡናል። እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ስለ ቃሉ የቃሉ ባለቤት ለውል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር 20 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል፤ በድላችሁ የመጣባችሁን ብትታገሱ ምስጋናችሁ ምንድን ነው? ነገር ግን መልካም እየሠራችሁ የደረሰባችሁን ግፍ ብትታገሱ በእግዚአብሔር ዘንድ የምታስመሰግን ይህቺ ናት። ለዚህ ተጠርታችኋልና ክርስቶስም እኮ ፍለጋውን ትከተሉ ዘንድ ምሳሌውን ሊተውላችሁ ስለ እናንተ መከራን ተቀብሏል። እርሱ ኀጢአት አልሠራም፣ በአንደበቱም ሐሰት አልተገኘበትም። ሲሰድቡት አልተሳደበም፣ መከራ ሲያጸኑበትም አልተቀየመም። ነገር ግን እውነተኛ ፍርድን ለሚፈርደው አሳልፎ ሰጠ። ከኀጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ እርሱ ስለ ኀጢአታችን በሥጋው በእንጨት ላይ ተሰቀለ። በግርፋቱም ቁስል ቁስላችሁን ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛና ጠባቂ ተመለሱ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ ዐሥር ከቁጥር አንድ እስከ ዘጠኝ ያለው ኃይለ ቃል እንዲህ ይላል። በቂሳርያም ቆርኔሌዎስ የሚባል አንድ ሰው ነበረ። ኢጣሊቄ ለሚባሉ ጭፍራም የመቶ አለቃ ነበር። እርሱም ጻድቅና ከነቤተሰቡ ቤተሰቡ እግዚአብሔርን የሚፈራ ነበር። ለሕዝቡም ብዙ ምጽዋት ይሰጥ ነበር። ዘወትርም ወደ እግዚአብሔር ይጸልይ ነበር። የእግዚአብሔር መልአክም በራእይ ከቀኙ በዘጠኝ ሰዓት በግልጥ ታየው። ወደ እርሱም ገብቶ ቆርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራና አቤቱ ምንድን ነው አለ መልአኩም እንዲህ አለው፣ ጸሎትህም ምጽዋትህም መልካም መታሰቢያ ሆኖ ወደ እግዚአብሔር አርጓል። አሁንም ጴጥሮስ የሚባለውን ስምዖንን ይጠሩልህ ዘንድ ወደ ኢዮጴ ከተማ ሰዎችን ላክ። እርሱም ቤቱ በባህር አጠገብ ባለው በቁርበት ፋቂው በሰምዖን ቤት እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግራሃል። ያነጋገረውም መልአክ ከሄደ በኋላ ከሎሌዎቹ ሁለት ከማይለዩት ጭፍሮችም አንድ ደግ ወታደር ጠራ። ነገሩንም ሁሉ ነግሮ ወደ ኢዮጴ ከተማ ላካቸው። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 132። ከቁጥር አንድ እስከ ሁለት በቅድመ መላእክቲከ እዜምር ለከ ወእሰግድ ውስተ ጽርሐ መቅደስከ ወእገኒ ለስምከ። የቅዱስ ሉቃስ ወንጌል ምዕራፍ አንድ ከቁጥር አንድ እስከ ሀያ ሶስት ያለው ኃይለ ቃል እንዲህ ይላል በእኛ ዘንድ የተፈጸመውንና የታመነውን የሥራውን ዜና በሥርዓት ሊጽፉ የጀመሩ ብዙዎች ናቸው። ከኛ አስቀድሞ በአይን ያዩትና የቃሉ አገልጋዮች የነበሩ እንዳስተላለፉልን የከበርህ ቴዎፍሎስ ሆይ ከመጀመሪያው ተከትዬ ሁሉንም በየተራው እውነተኛውን እጽፍልህ ዘንድ መልካም ሆኖ ታየኝ፣ የተማርኸውን የነገሩን እውነት ጠንቅቀህ ታውቅ ዘንድ በይሁዳ ንጉሥ በሄሮድስ ዘመን በአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ወገን ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ፣ በእግዚአብሔር ሥርዓትና በትእዛዙም ሁሉ ያለ ነውር የሚሄዱ ነበሩ። ልጅም አልነበራቸውም፣ ኤልሳቤጥ መካን ነበረችና፣ ሁለቱም አርጅተው ነበር፣ ዘመናቸውም አልፎ ነበር። እርሱም በእግዚአብሔር ፊት በተራው የክህነትን ሥራ በሚሠራበት ጊዜ ካህናት እንደሚያደርጉት የሚያጥንበት ጊዜ ደረሰ፣ ወደ እግዚአብሔር ቤተ መቅደስም ገባ። ዕጣን በሚያጥንበት ጊዜም ሕዝቡ በሙሉ በውጭ ይጸልዩ ነበር። የእግዚአብሔር መልአክም በዕጣን መሠዊያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ረአድም ወረደበት። መልአኩም እንዲህ አለው፦ ዘካርያስ ሆይ አትፍራ፣ ጸሎትህ በእግዚአብሔር ፊት ተሰምቷልና ሚስትህ ኤልሳቤጥም ትጸንሳለች። ወንድ ልጅም ተወልድልሃለች ስሙንም ዮሐንስ ትለዋለህ ደስታና ሐሴትም ይሆንልሃል። በመወለዱም ብዙዎች ደስ ይላቸዋል። እርሱ በእግዚአብሔር ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ ሁሉ አይጠጣም። ከእናቱ ማሕፀን ጀምሮም መንፈስ ቅዱስ ይመላበታል። ከእስራኤልም ልጆች ብዙዎችን ወደ አምላካቸው ወደ እግዚአብሔር ይመልሳቸዋል። እርሱም የአባቶችን ልብ ወደ ልጆች የከሃድያንንም ሐሳብ ወደ ጻድቃን ዕውቀት ይመልስ ዘንድ ሕዝብንም ለእግዚአብሔር የተዘጋጀ ያደርግ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም የእግዚአብሔርን መልአክ እንዲህ አለው፣ ይህ እንደሚሆን በምን አውቃለሁ? እነሆ እኔ አርጅቻለሁ፣ የሚስቴም ዘመኗ አልፏል። መልአኩም መልሶ እንዲህ አለው፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህንም እነግርህና አበስርህ ዘንድ ወደ አንተ ተልኪያለሁ አሁንም በጊዜው የሚሆነውንና የሚፈጸመውን ነገሬን አላመንህኝምና ይህ እስኪሆን ድረስ ዲዳ ትሆናለህ፣ መናገርም ይሳናሃል። ሕዝቡ ግን ዘካርያስን ይጠብቁት ነበር በቤተ መቅደስ ውስጥ ዘግይቶ ነበርና እጅግ ተደነቁ። ወደ እነርሱ ወደ ውጭ በወጣ ጊዜም እነርሱን ማነጋገር ተሳነው። በቤተ መቅደስም የተገለጠለት እንዳለ አወቁ። እንዲሁም ዲዳ ሆኖ በእጁ እያመለከታቸው ኖረ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።